ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሚያዝያ 16 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ፣ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። ጎጃም ላይ የአማራ ፋኖ ከፍተኛ ዋጋ የሚሰጠውን ድል ተጎናጽፏል። በብልጽግናው ካምፕ ድረስ ገብተው ቦምብን እንደ ድንቻ አስታቅፈው የተመለሱት የበላይ ልጆች ተጋድሎ ምን ይመስላል የሚለውን በዜናችን የሚደመጥ መረጃ ነው። አርማጭሆ ላይ ሁለት መልክ ያለው የአውደውጊያ መረጃ ደርሶናል። ደባርቅ ላይም ብልጽግና የተለመደውን ጸረ አማራነት ግብሩን በአደባባይ ፈጽሟል። በሽንፋ ቋራና ደለጎስ ሲሆነው ምንድን ነው የሚሉትን መረጃዎች በዝርዝር እናስደምጣችኋለን። የብልጽግና ሰራዊት በታሪኩ ከባድ የተባለውን ሽንፈት ሸዋ ላይ ተጎንጭተዋል። ከሳፋሪው ሽንፈቱ ለማምለጥ ባደረገው ጥረት ደግሞ የተለመደ ጸረ አማራነት ድርጊቱን በመፈጸም የጦር ወንጀለኛነቱን አስመስክሯል። በዜናችን የሚደመጥ ሌላኛው መረጃ ነው። ሳቱን ጠብቆ ይቀርብላችኋል። ወለጋ ዛሬም ሌላ መረጃ አለ። አማራን ካላጠፋ ሰላም የሚያገኝ የማይመስለው የእሁዴድ ብልጽግና አገዛዝ ምስራቅ ወለጋ ላይ የፈጸመውን ወንጀል በዝርዝር እናስደምጣችኋለን። የአብይ አህመድ አገዛዝ እንደ ጀማሪ ሾፌር ካገኘው ኃይል ጋር መጋጨት ልዩ ምልክቱ ሆኗል። ከመንግሥት ሠራተኛው ጋር በተለይም ከመምህራንና ከጤና ባለሙያዎች ጋር የገባበት ውዝግብ ገደቡን ጥሶ ሊወጣ ከጫፍ የደረሰ ይመስላል። ዛሬ በድሬዳዋ ከተማ የሆነው ምንድን ነው ለሚለው የእናንተ ጥያቄ ዝርዝር መረጃ ይዘን መተናል። ተሰሙታላችሁ። ጣና ቲቪን ምን ገጠመው? ሰሞኑን በዙም ውይይትና በተለያዩ የሶሻል ሚዲያ አውታሮች የጣና ቲቪን በተመለከተ በስራጩት ያሰ ትርክቶችና ተራ የስም ማጥፋት ዘመቻዎች ላይ ማብራሪያ እንድንሰጥ ከጣና ቲቪ አባላትና ደጋፊዎች ጥያቄ ቀርቦልናል። በዚህም መሠረት ቅዳሜ ኤፕሪል 26 225 10 ኤኤም ኤስተርን ታይም ዩስ ኤንድ ካናዳ በኢትዮጵያ ከቀኑ 11 ሰዓት ላይ ሁሉም የሥራ አስፈጻሚ አባላቶችና ጋዜጠኞች ዝርዝር ማብራሪያ እንሰጣለን። ሁላችሁም ተጋብዛችኋል። ሚቲንግ አይዲ 27 የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናመራለን። በቀዳሚያም የአማራ ፋኖ በጎጃም ሉማሜ ላይ ታላቅ ድል ተቀዳጀ። የብልጽግናውን ሰራዊት ካምፑ ድረስ በመግባት ከፍተኛ ጥቃት ያደረሰው የአማራ ፋኖ በጎጃም ታላቅ ድል መቀዳጀቱን አስታውቋል። በምስራቅ ጎጃም ዞን አወብላ ወረዳ ሉማሜ ከተማ ላይ ካምፕ አድርጎ የተቀመጠው የብልጽግና ሰራዊት ባልታሰበ ሰዓት ከፋኖ ድንገተኛ ጥቃት ተከፍቶበት በርካታ ኃይሉ ሙትና ቆስለኛ ሆኖበታል። በፋኖ በኩል ምንም አይነት ጉዳት ሳይደርስ በብልጽግና ሰራዊት በኩል ከፍተኛ ቁጥር ያለው ኃይል የተደመሰሰበት ኦፕሬሽን ፋኖ በሦስት አቅጣጫ ወደ ብልጽግና ካምፕ ገብቶ በትንሹ ከ20 በላይ የብልጽግና ሰራዊት ላይ እርምጃ እርምጃ ተወስዶበታል ሲሉ ምንጮቻችን ተናግረዋል። ያለፉትን አምስት ተከታታይ ቀናት ያለማቋረጥ ከፍተኛ ውጊያ እየተካሄደበት ያለው የምስራቅ ጎጃም ዞን ቀጠና ከሉማሜው ከፍተኛ ድል በተጨማሪ በሌሎች ግንባሮችም ተመሳሳይ የፋኖ ድሎች መመዝገባቸውን ከየግንባሮቹ የደረሱን መረጃዎች አመላክተዋል። በሌላ የተጋድሎ ዜና አማኑኤል ከተማ ላይ የተከማቸው የብልጽግና ሰራዊት ፋኖን ተከታትዬ እመታለው ብሎ የውጊያ ግዳጅ ተቀብሎ ቢወጣም የፋኖን ክንድ መቋቋም እስኪሳነው ድረስ ከፍተኛ ምት ደርሶበታል። የጣና ቴሌቪዥን ምንጮች እንደገለጹት ከፋኖ በርቱ ምት የደረሰበት የብልጽግና ሰራዊት ወደ ኋላ በማፈግፈግ አማኑኤል ከተማ ዳር ላይ በሚገኝ የለስ በተባለ ቦታ ላይ ሆኖ በዘፈቀደ ሞርተር እያስወነጨፈው ውሏል። ሆኖም ለሞርተሩ ጥቃት ከፋኖ በኩል ምላሽ አልተሰጠውም ብለዋል። ምንጮቻችን አክለውም በከባድ መሳሪያ ጥቃቱ በትንሹ አምስት የአንድ ቤተሰብ አባላት ሳይገደሉ እንደማይቀር ገልጸው በርካታ የቀንድ ከብቶች ጉዳት እንደደረሰባቸው ተናግረዋል። ይህም የአማራን ሀብት በማውደም አማራን የማደየት የተሰጠውን አደራ እየፈጸመ መሆኑን ለማረጋገጥ ያደረገው ጥቃት ነው በማለት የአካባቢው ነዋሪዎች ለጣና ቴሌቭዥን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖን ትግል በመደበኛ የእግረኛ ውጊያና በሜካናይዝድ መሳሪያ ብቻ ተዋግቶ ማሸነፍ ያልቻለው የብልጽግና አገዛዝ ተከታታይ የድሮን ቅኝት እያደረገ ይገኛል። ይህ አማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ይንቀሳቀስበታል በተባለው በሁሉም የጃዊ አውራጃ ቀበሌዎች የድሮን ቅኝት ማድረጉን ምንጮቻችን ገልጸዋል። የብልጽግናው ወታደራዊ አዛዦች በቅርቡ ባደረጉት ጥብቅ ስብሰባና የውጊያ መመሪያቸው ላይ ክረምቱ ከመግባቱ በፊት የትኛውም ዋጋ ተከፍሎም ቢሆን ትርጉም ያለው የውጊያ ውጤት ማየት እፈልጋለሁ። ቢያንስ በአምስት የፋኑ መሪዎች ላይ እርምጃ ወስዳችሁ አሳዩኝ። ለዚህ ደግሞ ከድሮን እስከ ሄሊኮፍተር ዝግጁ ሆኖላችኋል፣ ሲሉ የብልጽግናው ሊቀመንበር ለቤተ መንግሥቱ ጄኔራሎች መመሪያ ሰጥተዋል ብለን መዘገባችን አይዘነጋም። የድሮን ቅኝት በተካሄደባቸው ሁሉም ቀጠናዎች ከዛሬ ምሽት ጀምሮ ጥቃት ሊፈጸም ስለሚችል ጥንቃቄ እንዲደረግ መረጃውን አድርሱ ሲሉ የውስጥ ምንጮቻችን ገልጸዋል። ወደ ተከታዩ መረጃችን አለፍን። ብልጽግና በአርማጭሆና በደባርቅ ንጹሐንን ጨፈጨፈ። በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የኦህዴድ ብልጽግና አገዛዝ ትናንት አመሻሽ ላይ በአርማጭሆ ንጹሐንን የጣና ቴሌቪዥን ምንጮች ከአርማጮ ባደረሱን መረጃ እንዳስታወቁት የብልጽግና መከላከያ በምዕራብ አርማጮ አውራጃ ጦርቅ በተባለች ቦታ ገብቶ ንጹሐንም በግፍ ረሽኗል ሲሉ ተናግረዋል። ምንጮቻችን አክለውም የፋኑ ኃይሎች በብልጽግና መከላከያ ላይ ካምፑ ድረስ ተገኝተው ጥቃት በማድረስ ከፍተኛ ኪሳራ ድርሰውበታል። ጦርቅ ላይ በንጹሐን ላይ ጭፍጨፋ ያደረሰውም በፋኑ የደረሰበትን ምት መቋቋም ባለመቻሉ በበቀል የፈጸመው ወንጀል ነው ብለዋል። የብልጽግናው አገዛዝ ያረጋ ከበደን አስተዳደራዊ መዋቅር እየተጠቀመ በአማራ ሕዝብ ላይ የተራዘመ ስቃይና የከፋ በደል እያደረሰ መሆኑን የገለጹት ምንጮቻችን በተለይም ባለፉት ጥቂት ሳምንታት የተቀናጀ የንጹሐን ግድያና ዝርፊያ እየፈጸመ እንደሚገኝ ገልጸዋል። ይህ በእንዴ እንዳለ ይኸው የብልጽግናው ዘረፈጂ ሰራዊት በዚሁ ጎንደር ጠቅላይ ግዛት ደባርቅ አውራጃ ላይ ግፍ መፈጸሙን እማኞች ለጣና ቴሌቪዥን ተናግረዋል። በደባርቅ የተፈጸመውን ውድመት ከባድ የጦር ወንጀል ነው የተሰራው ሲሉ ክስተቱን የሚናገሩት ምንጮቻችን ለስራ ከአምባ ጊዮርጊስ ወደ ደባርቅ የሚጓዝ መኪና ላይ የብልጽግና ሰራዊት ተኩሶ መኪናው ውስጥ የነበሩትን ተሳፋሪዎች ነው የጨፈጨፈው ሲሉ የደረሰውን ውድመት ገልጸዋል። እንደ ምንጮቻችን መረጃ ከባዱ የጦር ወንጀል የተፈጸመው በሚኒባስ ተሽከርካሪው ከተሳፈሩ ሰዎች መካከል ስድስቱ ወጣቶች ነበሩ። ወጣቶቹ አርሶ አደሮች ቢሆንም የፋኖ አባላት ናቸው በሚለው የባዕድ ሚልሻ ጥቆማ በሰጠው መሰረት ነው የብልጽግና ሰራዊት በጭካኔ ተኩሶ መኪና ሙሉ ሰው የገደለው። ኑሮን ለማሸነፍ ቤተሰቡን ለመርዳት ስራ ብሎ ከቤቱ የወጣውን ሹፌር የአብይ አህመድ መከላከያ በጭካኔ የገደለው ሲሉ የሚናገሩት ምንጮቻችን ከተኩሶ የተረፈውን አሽከርካሪውንም ተከታትለው ገድለውታል። በጣም አሰቃቂና አሳዛኝ ወንጀል ነው የፈጸመው በማለት የብልጽግናውን ሰራዊት የጦር ወንጀለኝነት ገልጸውታል። በሌላ ዜና የብልጽግናው አገዛዝ ለዘረፈጅ ጦርነቱ የድሮንና ተዋጊ ሄሊኮፍተር ድጋፍ እያደረገ መሆኑን የደረሰን መረጃ ያመላክታል። በተከታታይ ሁለት ቀናት በምዕራባዊ ጎንደር ቀጠና ከፍተኛ ኪሳራ ያስተናገደው የብልጽግና ሰራዊት ከዛሬ ጀምሮ ከሻውራ እስከ ደለጎ የተዘረጋ የድሮን ቅኝት ማድረጉን ምንጮቻችን ገልጸዋል። የጣና ቴሌቪዥን የውስጥ አርበኞች ባደረሱን መረጃ ደግሞ ከዛሬ ጀምሮ እስከ ዳግማይ ትንሳኤ ድረስ የድሮን ጥቃት ሊፈጸም እቅድ ወጥቷል። በአራቱም የአማራ ግዛቶች የድሮን ድብደባ ሊፈጸም ስለሚችል ሁሉም ወገን ጥንቃቄ ሊያደርግ ይገባዋል ብለዋል የሱዳን አዋሳኝ የአማራ ግዛት በብልጽግናው ሰራዊት ዘንድ ልዩ የውጊያ ቀጠና ተደርጎ የተወሰደ ሲሆን ቀጠናውን በበላይነት እንዲመሩ የቀድሞው የሪፐብሊካን ጋርድ ሰብሳቢው ጄኔራል ብርሃኑ በቀለ በዳዳ ከተመደቡ አንድ ዓመት ሞልቷቸዋል የቀጠናው ጦርነት ፈታኝ መሆኑን በተደጋጋሚ ለአለቆቻቸው ሪፖርት እያቀረቡ ሲሆን የድሮንና የሄሊኮፕተር ድጋፍ ካልተሰጠን እንኳን ልናሸንፍ ለራሳችን ህልውናም ስጋት ያድርብናል፣ ሲሉ አሁን በዘራፊዎች እጅ በገባው የቀድሞ ቻናላችን በአንድ ወቅት መዘገባችን ይታወሳል። ክቡራትና ክቡራን፣ የግንባር መርጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። የብልጽግና ሰራዊት ሐኪምን ጨምሮ ንጹሐንን ረሸነ። የአማራ የሆነውን ሁሉ ማጥፋትና አማራን በሙሉ በመግደል የስኬት መመዘኛ የሚያደርገው ሁዲድ ብልጽግና ዛሬ ጠዋት አንድ ሐኪምን ጨምሮ ስምንት ሰዎችን በጭካኔ ይረሽነዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከትናንት ማለዳ ጀምሮ ባደረገ የተቀናጅና የተጠናከረ ውጊያ የብልጽግናን ሰራዊት አከርካሪውን ሰብሮታል። ይህን ጥቃት ተከትሎ ለበቀል የተነሳው የብልጽግናው ሰራዊት ዛሬ ጠዋት አንድ ሐኪምና አንድ የአንድ ዓመት ዕድሜ ያለውን ሕፃን ጨምሮ ስምንት ንጹሐንን የጨፈጨፈው በመራ ቤቴ አውራጃ ማጋት ቀበሌ ነው። ልዩ ስሙ መሳለሚያ በተባለው በዚህ ቦታ የብልጽግናው ሰራዊት ባደረሰው ጥቃት ከስምንቱ ንጹሐን ጭፍጨፋ በተጨማሪም ቀሪዎቹ ከባድ ጉዳት ደርሶባቸዋል። በሚኒባስ ተጭነው ይጓዙ በነበሩ ንጹሐን ላይ በከፈተው ተኩስ ጉዳት የደረሰባቸው ዓለም ከተማ እናት አጠቃላይ ሆስፒታል የገቡ ሲሆን ከባድ ጉዳት የደረሰባቸው ደግሞ ወደ ደብረ ብርሃን ሆስፒታል ለአስቸኳይ ሕክምና መላካቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከባድ ጉዳት ከደረሰባቸው ንጹሐን መካከል የሁለት ዓመት ሕፃንና እናቱ ይገኙበታል። በሌላ ዜና አዝማ በተባለ ቦታ ላይ ለሰርግ ቤት በነበሩ ሁለት ወጣቶች ላይ ከባድ መሳሪያ ተጥሎ ህይወታቸው አልፏል ሲሉ የአካባቢው ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ የብልጽግና ሰራዊት ከሬማ ከተማ በመነሳት በአራት አቅጣጫ ማለትም በሸፈሬ አምባ፣ በሸንኮራ፣ በማርያም ቤተ ክርስቲያን ደገርና ወደ አለም ከተማ በሚወስደው በዋናው መንገድ በኩል ወደ ገጠር ተንቀሳቅሶ ነበር። በተንቀሳቀሰበት ቦታ ሁሉ ከባድ ጉዳት አስተናግዷል። በተለይም ወደ አዝማ የሄደው ብዙ ኃይሉ ሞትና ቆስለኛ ሆኖበት አስከሬን ጭኖ ወደ ሬማ ከተማ ተመልሷል ሲል የአማራ ፋኖሿ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ያደርሰን መረጃ ያመላክታል። ይህ በእንዲህ እንዳለ የብልጽግና ሰራዊት ከባድ ኪሳራ የደረሰበትን ሽንፈት ማስተናገዱን ተከትሎ በሶስት ቦታዎች ላይ ንጹሐንን መጨፍጨፉን የኮሮ ሚዲያና ኮሚኒኬሽን ኃላፊው አርበኛ የድነቃቸው ማሙዬ ተናግሯል። አርበኛ የድነቃቸው ለጣና ቴሌቪዥን በሰጠው መረጃ በአጠቃላይ ሰባት ንጹሐንን ረሽኗል። ከተረሸኑት መካከል ውድ ሰው ግስላይ የተባለ ወጣት ሸፈሪ አምባ ቀበሌ ነዋሪን ከሰርግ ቤት አውጥተው ረሽነዋል። በዚሁ በሬማ ከተማ ሁሴን የሱፍ የተባለን ወጣትም ረሽነዋል። በተጨማሪም አዝማ በተባለ ቀበሌ ሰርግ ቤት ውስጥ ከነበሩት ታዳሚዎች መካከል አምስት ንጹሐንን አውጥቶ ረሽኗል ሲል ተናግሯል። ከግንባር መረጃችን ወጣ ስንል ደግሞ ወደ ድሬዳዋ የሚወስደንን መረጃ እናገኛለን። የሐኪሞችና የብልጽግናው አገዛዝ ጉዳይ የተካረረ ነው። የብልጽግና አገዛዝ ሙሉ ጊዜውንና በጀቱን በጦርነት ላይ መዋሉን ተከትሎ የጤና ባለሙያዎችንና መምህራንን ጨምሮ የመንግስት ሰራተኞችን ደመወዝ ከልክሏል። የጤና ባለሙያዎች እየደረሰባቸው ያለው መንግስታዊ በደልና ግፍ መቃወም ከጀመሩ ቆይተዋል። በዚህ ተቃውሟቸው የተጨነቀው የብልጽግና አገዛዝ ድሬዳዋ ላይ ዶክተር አብታሙ አለሙ የተባሉ ጠቅላላ ሐኪም የቅጣት ውሳኔ አሳልፎባቸዋል። ጠቅላላ ሐኪሙ ድሬዳዋ ከተማ በሚገኘው ሳቢያን አጠቃላይ ሆስፒታል ሰራተኛ ሆነው ሲያገለግሉ የነበሩ ሲሆን ከሰሞኑ የጤና ባለሙያዎች ያሰሙትን ድምጽ ያስተጋቡ የተሳቡ ምሁር ነበሩ። እኒህን ሐኪም በስልክና በጽሑፍ መልእክት አርፈህ ተቀመጥ ካልሆነ ለሚደርስብህ ቅጣት ኃላፊነቱን ራስ ትወስዳለህ እያሉ ዛቻ ያደርሱባቸው እንደነበር ተናግረዋል። መረጃውን ለሕዝብ ያጋለጠው መሠረት ሚዲያ እንደገለጸው ሚያዝያ 9 2017 ዓ ም በድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌረዳ ክፍል የተጻፈው ደብዳቤ ዶክተር አብታሙ አለሙ የተባሉት የጤና ባለሙያ የሙያ ሥነ ምግባርን የተጻረረ ድርጊት መፈጸማቸውን ጠቅሶ ጉዳዩ ባለመታረሙ አሁን ከሚሰሩበት የድሬዳዋ ሳቢያን ሆስፒታል ወደ ለገኦድ ጉድንፈታ ጤና ጣቢያ እንዲዛወሩ ተደርገዋል ብለዋል። የዛሬው ወርገዳማ ቋሚ ቅጥር ከሳቢያን ሆስፒታል ጋር ፈጽም ያለው ሁኖ ሆኖ እያለ ከሰሞኑኛ የኢትዮጵያ ጤና ተቋማት ሰራተኞች ድምፅ እያሰማን መሆኑን ተከትሎ እኔም አንዳንድ ጽሁፎችን ስላወጣሁ ኢላማ ተደርጌያለሁ ያሉት ዶክተር አብታሙ ውሳኔው ከመተላለፉ በፊት ባሉት ቀናት ስልክ እየተደወለ በጤና ባለሙያዎች እንቅስቃሴ ዙሪያ አስተያየት እንዳይሰጡ ማስፈራሪያ ሲደርሳቸው እንደነበር ጠቅሰዋል። ሆኖም የሚደርስባቸውን ተደጋጋሚ ጫና ተቋቁሞ ሲሰሩና የጤና ባለሙያዎችን ትግል እንደማያቋርጡ በድፍረት ሲናገሩ ቆይተዋል። ጉዳዩ የመኖርና አለመኖር ነው በማለት የጤና ባለሙያዎች በአገዛዙ የሚደርስባቸውን ግፍና መከራ የሚቃወም ትግል መቀላቀላቸውን ተከትሎ ዶክተር ጽጌረዳ የተባሉት የአስተዳደሩ ጤና ቢሮ ኃላፊ ዶክተር አብታሙ ወደሚሰሩበት ሆስፒታል በመደወል ከስራቸው እንዲታገዱ ማድረጋቸውን መሰረት ሚዲያ ዘግቧል። ዶክተር አብታሙ በቅርቡ ሐኪም የተባለ የፌስቡክ ገጽ ላይ በርካቶች የተመለከቱት አንድ ጽሑፍ አጋርተው የነበረ ሲሆን እሱም ስራዬ አድካሚ ቢሆንም ደሞዜ ከ10 ሺህ ብር በታች ቢሆንም የአእምሮ እርካታ ይሰጠኛል። ሆኖም እርካታ ቤት ኪራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆችን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገንን ይደረግልን፣ ትኩረት ለጤና ባለሙያዎች የሚል ጽሑፍ አስፍረው ተመልክተናል። የዶክተር አብታሙን መቀጣት ተከትሎ ለድሬዳዋ አስተዳደር ጤና ቢሮ ቅሬታ ሰሚ ኮሚቴ ቅሬታ እያስገቡ የሚገኙት የድሬዳዋ ጤና ባለሙያዎች ፊርማ ማሰባሰብ ጀምረዋል። የጤና ባለሙያዎቹ አስተያየታቸውን ሲሰጡም የሙያ አጋራችን የሆኑት ዶክተር አብታሙ በሙያቸው የተመሰገኑ ትሁት ስራቸውን የሚወዱና ኃላፊነታቸውን በአግባቡ የሚወጡ በታካሚና በስራቸው ጉዳይ የማይደራደሩ ከዛም አልፎ ከስራቸው ውጭ በበርካታ የበጎ አድራጎት ስራዎቻቸው የሚታወቁ ከተማችን ወደፊት ከእሳቸው ብዙ የምትጠብቅባቸው ወጣት ሐኪም ናቸው በማለት በድሬዳዋ ከተማ ጤና ቢሮ የሰጣቸውን ውሳኔ ኮንነዋል። በመጨረሻም እሁድ ብልጽግና በምስራቅ ወለጋ አማራን እያሳደደ ነው። የአማራን ሕዝብ ማጥፋትና ማሳደድን የአደራ ውርስ ያደረገው የኦዲድ ብልጽግና አገዛዝ በወለጋ የሚፈጽመውን ግፍና ሰቆቃ በአዲስ መልክ ጀምሮታል ሲሉ ምንጮቻችን ገልጸዋል። ከ2010 ዓ ም መጨረሻዎች ወራት ጀምሮ የወለጋ አማራን በተጠና መንገድ ማፈናቀል ማሳደድና መጨፍጨፍ ተጀመረም። ከዚያ ጊዜ ጀምሮ ባለፉት ሰባት ዓመታት በወለጋ ምድር የተገደሉ የአማራ ልጆች በአስር ሺዎች የደረሰ ሲሆን የተፈናቀሉት ደግሞ ሚሊዮንን ከተሻገሩ ዓመታት አልፏል። በ2015 ዓ.ም ሚያዝያ ወር ላይ የብልጽግናው ሊቀመንበር አብይ አህመድ ወደ ነቀምት ተጉዘው አማራ መንግስታችሁን ሊቀማ ተነስቷል፣ እናንተ መንግስታችሁን ለመጠበቅ ልትነሱ ይገባል የሚል መመሪያ ከሰጡበት ጊዜ ጀምሮ አራቱም የወለጋ ዞኖች በአማራ ላይ የተቀናጀ ጥቃት ማስፈጸሚያ ሆነዋል። ሰሞኑን በምስራቅ ወለጋ ዞን ኪራሙ ወረዳ የአማራ ተወላጆች ከየቀበሌው እየታደኑ በጅምላ እየታሰሩ መሆኑን ከቦታው የደረሰን መረጃ ያመላክታል። የመረጃ ምንጫችን እንደገለጹት ከቅርብ ጊዜ ወዲህ ደግሞ ለጥቃታቸው መሸፈኛ የፋኖ ቤተሰብና ደጋፊ ናችሁ የሚል የማጥቂያ ኮድ ፈጥረውልናል። በዚህ የማጥፊያ ፍረጃ ነው ጥቃት እያደረሱብን ያለው ብለዋል። በምስራቅ ወለጋ ብቻ ሳይሆን በአራቱም የወለጋ ዞኖች የሚኖረውን የወለጋ አማራ ሕዝብ አገራችን ሰላም ስለሆነች ትጥቅ ተሸክሞ መዞር የለባችሁም፣ አሁን ልማት ነው የሚያስፈልገን በማለት በመከላከያና በኦህዴድ ሚልሻ የተመራ ትጥቅ የማስወረድ ዘመቻ መጀመራቸውን ዘግበን ነበር። በፈቃደኝነት ትጥቁን የሚፈታ እንደማይኖር የተረዳው የሁዲድ አገዛዝ መከላከያ ልዩ ኃይሉንና የኦነግ ታጣቂ ቡድንን በመጠቀም አማራውን በኃይል ትጥቅ አስፈትቷል። ትጥቅ የፈታውን አማራ ቤት ለቤት እየዞሩ አሳደዱት ጨፈጨፉት ሲሉ የሚናገሩት ምንጮቻችን አክለውም በኪራም ወረዳ ጨቢ ቀበሌ ላይ የተፈጠረን አንድ ክስተት ምክንያት በማድረግ አማራ የሆነውን በሙሉ ወደ ኪራም ወረዳ ዋና ከተማ ቢሮ በመውሰድ በጅምላ እያሰሩ መሆኑን ተናግረዋል። በተለይም ከሳምንት በፊት አንድ የብልጽግና መስመራዊ መኮንን በራሱ በብልጽግና ሚልሻ ከተገደለ በኋላ የገደለው ፋኖ ነው በማለት ወጣት፣ ህፃናት፣ አረጋውያን፣ ሴት ወንድ ሳይለዩ በጅምላ አስረዋል። እስርና ፈሳው ዛሬም ቀጥሎ ውሏል የሚሉት ምንጮቻችን ሲኔዶሮ፣ አሹ፣ ኩሰ፣ ቂልጣቦና ሰጊቅ ቀበሌዎችን በተናበበ ሁኔታ ለመውረርና አማራውን ለማፈናቀል ከጊዳ አያና ወረዳ የተነሳ የኦነግ ሸኔ ኃይል ወደ አለልቱ ወንዝ እየሰፈረ መሆኑን የአይነ ማኞች ተናግረዋል። የአይነማኞች አክለውን በከተማ በኩል ያለውን ሌላኛውን ክፍል የኦሮሚያ ልዩ ኃይል ሚልሻና የብልጽግና መከላከያ ዝግጁ እንዲሆን ታዟል፣ የታችኛውን ደግሞ ኦነግ ሸኔ እንዲጠብቅ ለወረራ የጥቃት ክፍፍል አድርገዋል በማለት ለጣና ቴሌቪዥን ተናግረዋል። ጣና ቲቪን ምን ገጠመው? ሰሞኑን በዙም ውይይትና በተለያዩ የሶሻል ሚዲያ አውታሮች የጣና ቲቪን በተመለከተ በስራጩት ሐሰት ትርክቶችና ተራ የስም ማጥፋት ዘመቻዎች ላይ ማብራሪያ እንድንሰጥ ከጣና ቲቪ አባላትና ደጋፊዎች ጥያቄ ቀርቦልናል። በዚህም መሠረት፣ ቅዳሜ ኤፕሪል 26 225 10 ኤኤም ኤስተርን ታይም ዩስ ኤንድ ካናዳ በኢትዮጵያ ከቀኑ 11 ሰዓት ላይ ሁሉም የሥራ አስፈጻሚ አባላቶችና ጋዜጠኞች ዝርዝር ማብራሪያ እንሰጣለን። ሁላችሁም ተጋብዛችኋል። ሚቲንግ አይዲ 278 58 32 73 ፓስኮድ 0899 72 የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 16/2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራሁ አማራ ሰፋ አብሬያችሁ ቆየሁ። የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ቃለምልልሶችና ትንታኔዎች እንዲሁም ዜናዎቻችን እንዲደርሷችሁ የኢትዮ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር